የላችሁ የመጣውትኝ የፍርኖ ዱቄት እንጀራ አሰራር ነው። በጣም ነው የምትወዱት። ልክ የጤፍ እንጀራ ነው መስለው። አብራችሁ የተከታትሉ። የሚያስፈልጉን ግብዓቶች ነጭ ዱቄት ያስፈልገናል። ከዛን ነጭ ዱቄት ማለት ነው። ይሄ ረካም ዋን ነው። እዚህ ጋር አረካምቷል ማለት ነው ሁለቱንም ማቀላቅሌ ነው። አንድ ላይ እንትል ነው ማለት ነው። መጀመሪያ ምን ያስፈልገኛል? እዚህ ላይ አረገውና ይሄን አምሰዋለሁ ማለት ነው። ትንሽ ቡኒ እስከሚሆንልኝ ድረስ አምሰዋለሁ። እንደዚህ እሳቱን ቀንስ አድርጌ አምሰዋለሁ ማለት ነው፣ ቡኒ እስከሚሆንልኝ ድረስ ብራውን መሆን አለበት። አሁን እንደምትመለከቱት ብራውን ሆኖልኛል ማለት ነው። ከዛ እስከሚቀዘቅዝልኝ ድረስ አስቀምጠዋለሁ ማለት ነው። ሲቀዘቅዝ እናቦከዋለሁ። መቀዝቀዝ አለበት እንደምታውቁት። ቡኒ ሆኗል ይሄ። አሁን ቅድም ያመስነውን እንነፋዋለን ማለት ነው። ይሄ ደግሞ አልታመሰም፣ ይሄ አልታመሰም። እሱንም አንድ ላይ እንነፋዋለን ማለት ነው። የተጠቀምኩት ይህንን ዱቄት ነው። ይሄ ቱ ነው። ይታያችሁ እንደሆነ ቱ ነው። ይሄኛው ደግሞ ዋን ነው። ረካም ዋን እና ረካም ቱ ነው የተጠቀምኩትኝ ማለት ነው፣ ዱቄት። ከዛ አሁን ትንሽ ጨው ጨምራለሁ። እርሾ አለኝ። እርሾ እንዴት እንደሚዘጋጅ ተፈለጋችሁም ማሳያችኋለሁ፣ አንድ ቀን ማለት ነው። ይ እርሾን ይጨምራለሁ ሁሉንም አልጨምረትንሽ አጨምረ እንደዚህ ሁሉንም አንድ ላይ ታረግን በኋላ እኔ ትንሽ ስለሆነ ያቦካሁትኝ እርሾ ትንሽ ነው የተጠቀምኩትኝ ማለት ነው። ከዛ አሁን እናለን አሳምረ ማሸት አለብን። መታሸት ይፈልጋል። በደንብ ማሸት አያችሁ፣ እንዴት የፍንጀራ ነው አንድ ላይ ምናምን ምርት ታሸነው በኋላ ቀጣል እናረገው። አሁን ጨምርበታል። እንደዚህ ካረኩትኝ በኋላ ማለት ነው ለአንድ ቀን ያክል ለሆነ ውጭም አስቀምጠው። ይሄን ውጭ አስቀምጠዋለሁ ለአንድ ቀን ያክል ማለት ነው። ከዛ ደግሞ እንገናኛለን። በጣምም ሳይሞቅ በጣም ሳይቀዘቀዝ እኔ እስኪያሞቅ ልብ ያረኩትኝ ይኋለኝ ማለት ነው። ላው ላይ ጨምራለሁ። በእጃችሁ ማውቃት ትችላላችሁ። እኔ ግን ብዛር ግን እናቀጥነዋለን ማለት ነው። ዛር ግን ታቀጠን ነው በኋላ ይህን ደግሞ ለአንድ ሰዓት ያክል ከርነን እናስቀምጠዋለን ማለት ነው። ከዛ ኋላ ላይ ኩፍ ሲል እንገናኛለን። እንደምታው እንደዛር ግን ያቀጠንኩት ማለት ነው። ኋላ ላይ ደግሞ ኩፍ ሲል እንገናኛለን። እሺ አሁን ከአንድ ሰዓት በኋላ ተመልሼ መጥቻለሁ። አሁን ወደ ጋገራው እንደ ያለን ማለት ነው። እኛ ጋር ሙቀት ስለሆነ በቶሎ ነው ኩፍ ያለው። ለዛም ነው አንድ ቀን ሙሉ የተወኩት ማለት ነው። ያን እናንተ ጋር ሞቃት ብርድ ተሆነ እስከ ሁለት ቀን ማስቀመጥ ትችላላችሁ ማለት ነው። አሁን ወደ ከጤፍ እንጀራ እንደዚህ እያደረጋችሁ እየጋገራችሁ መብላት ትችላላችሁ። እንደዚያ ነው የምታላልን በኋላ እንጎቻ ናት ዛሬ እየላችሁ የመጣሁትኝ ይሄን ይመስላል ማለት ነው ሰርታችሁ ሞክሩት በጣም አሪፍ ነው የጤፍ እንጀራ ነው የሚመስለው በሌላ ቪዲዮ ውስጥ የምንገናኝ ። ባይ